የጨጓራ ሕመም በሀገራችን በጣም የተለመደ ነው። በየቤታችን ቢያንስ አንድ ሰው በጨጓራ ሕመም የሚሰቃይ አይጠፋም። ዛሬ ስለ ጨጓራ ሕመም እናወራለን። ዶክተር ኤልያስ ምን ከኢትዮ የወስደዎ ስፔሻልቲ ክሊኒክ። የጨጓራ ሕመምን እንድንጋለጥ የሚያደርጉ በጣም ብዙ ምክንያቶች አሉ። ከእነዚህ ምክንያቶች መካከል በዋነኝነት ብዙ ጊዜ የሚታዩት አንደኛው የጨጓራ ባክቴሪያ ኢንፌክሽን ሲኖር፣ ሄሊኮባክተር ፓይሎሪ የምንለው የእሱ ኢንፌክሽን ሲኖር ነው። ሁለተኛ የአመጋገባችን ስርዓት ነው። ብዙውን ጊዜ ምግብ ሰዓት እየጠበቅን ማንወስድ ከሆነ በአንዴ ብዙ ነገር የምንበላ ከሆነ ከዛ ደግሞ የሚያቃጥሉ ነገሮችን አብዝተን የምንጠቀም ከሆነ እንደ አልኮል፣ ሲጋራ፣ ቡና እነዚህ አይነት ነገሮችን በህይወታችን የምንጠቀም ከሆነ አብዝተን የምንጠቀም ከሆነ ጨጓራችን እንዲቆጣ ከሚያደርጉት ምክንያቶች ባህል አንዶቹ ናቸው ማለት ነው። ከዛ ሌላ መድኃኒቶች ለምሳሌ እነን ስቴሮይዳል አንታኢንፍላማቶሪ ድራግስ የምንላቸው ለማስታገሻነት የሚወሰዱ እንደ አይቡፕሮፌን አፕሮክሰን አይነት መድኃኒቶች ጨጓራ ላይ እንዲቆጣ የሚያደርጉ ነገሮች ናቸው። ከዚህ ሌላ የበዛ ጭንቀት በሚኖረት ሰዓት አንድ ጨጓራችን ብዙ አሲድ እንዲመነጭ ይሆናል። ሁለተኛ ደግሞ በጭንቀት ሰዓት አመጋገባችን ልክ ስለማይሆን በስርዓት ስለማንበላ ጨጓራችን እንዲቆጣ ምክንያት ይሆናል ማለት ነው። የጨጓራ ህመም በሚኖር ሰዓት የሚኖሩ ምልክቶች በዋነኝነት ከምብርታችን ከፍ በሚኖር የማቃጠል ስሜት፣ የቁርጠት ስሜት፣ ህመሙ በጣም ሲበረታ ደግሞ ወደ ጀርባም የሚሄድ ስሜት ሊኖር ይችላል። ከዛ ባለፈ ሆድ መንፋት፣ የበዛ ግሳት፣ ምግብ አልፈጭ ማለት፣ ማቅለሽለሽ፣ ምግብ ልውጣይ ማለት ስሜት፣ ማስመለስ፣ ውስጥ እጅ ማቃጠል፣ ውስጥ እግር ማቃጠል፣ እነዚህ ሊሆኑ ይችላሉ። ይህ እንዳይፈጠር ማድረግ የምንችላቸው ነገሮች በዋነኝነት አመጋገባችንን ማስተካከል ነው። ምግብ ጥግቡ አለመብላት፣ ትንሽ ፖርሽን በአጭር ሰዓት ውስጥ ያንን መጠቀም፣ ያጋጥኑ ነገሮችን አቮይድ ማድረግ፣ አልኮል፣ ሲጋራ፣ ጫት፣ ቡና ካሉ እነዚህን በተቻለ መጠን መቀነስ፣ ካልሆነ ማስወገድ። ከዛ ደግሞ ምግባችን ላይ ውሃ ብዝተን መጠጣት ለዚህ ሆም ሊረዳን ይችላል። ከዛ ውጭ ጭንቀት ከሆነ ኮዙም ያንን ጭንቀት ማኔጅ ምናደርግበትን መንገድ መፈለግ ይኖርብናል። በራሳችን እንኳን ያንን መወጣት ማንችል ከሆነ የስነልቦና ባለሙያዎች ጋር በመቅረብ እነሱ መፍትሄ እንዲሰጡን ማድረግ እንችላለን ማለት ነው። ቅድም የጠቀስናቸው መድኃኒቶች ደግሞ ጨጓራ የሚቀሰቅሱብን ከሆኑ እነዛን መድኃኒቶች አለመጠቀምና በእነሱ ምጥቅ ጨጓራ የማይረብሹ አይነት መድኃኒቶችን መጠቀም ይመከራል ማለት ነው።